ኢንተርናሽናል ሆፕ በሚባለው ድርጅት ጋር ሰራ ነበር። ያልተጠበቁ ሰዎች ባለቤት ለመሆን ይሞክራሉ። ገንዘቡ ወደ ሰባ ሰማንያ ሺህ ዶላር ያክል ተዋጣ ሲባል ሰምቻለሁ። ናስ ጋራ ትብብር ለመፍጠር ሞከር የሁሉ ሲሆን ግን የእኔ ስም አልነበረም። እዛ ላይ ግን ኢትዮጵያ ገብቷል። ትልቁ ነገር ያለ ዶክተር ሙሉንም ከልብ አመሰግናለሁ። ስለ እቃውና ስለ ሁኔታው ለተመልካቾቻችን ገለጽልኝ። በቀላሉ ዋጋ የሚሸጡ እቃዎች ባይመጡ ይሻላል። እኛ አይደለንም ግመላችን ባንዲራዋን ያውቃል። እኛ ኢትዮጵያን አንክድም እና ከነዚህ ሰዎች ጋር እንድቀናጅ ያደረገኝ ይህ ድርጊትና አባባል ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን ዛሬ እንግዳ ይዤላችሁ ቀረብ ያለው፣ እንግዳውም በዚህ በዊኒፔግ ካናዳ የሚኖር ወንድማችን ነው። ግን ይሄንን አስመልክቶ አጠራ ጠራ አድርገን እንወያያለን። በተለይ ላለፉት አመታት ኢትዮጵያን በተመለከተ ከፍተኛ እርዳታ ሲያደርግ የነበረ ወንድማችን ነው አቶ መንግስቱ ክንዴ ይባላል። በመጀመሪያ አቶ መንግስቱ እንግዲህ ለዚህ ቃለመጠየቅ ፈቃደኛ ስለሆንክ በተመልካቾቻችን ስም አመሰግናለሁ። እኔም ብርሃን ቲቪ ለእንግዳው አድርጎ ስለጋበዘኝ በጣም በጣም አመሰግናለሁ። እግዜር ያክብርልኝ። አመሰግናለሁ። እንግዲህ ከተመልካቾቻችን እንደምትመለከቱት ኢትዮጵያ ሀገራችን ከረጅም አመት ጀምሮ በወገኖቿ ስትረዳ ቆይታለች። የተለያዩ እርዳታዎች ከዓለም ላይ ይጎርፋሉ። ያው ኢትዮጵያ ውስጥ ያለው ችግር፣ ቢሮክራት ችግሮች እስካሁን ድረስ ብዙ ለውጥ ባያመጡ፣ በሕይወት እስካለን ድረስ ደግሞ ወገኖቻችንን አገራችንን እንረዳለን የሚሉ እንደ መንግስቱ ክንዴ አይነት ኢትዮጵያውያኖች አሉ። በተለይ ተመልካቾቻችን ዊኒፔግ ካናዳ ከዚህ ከቶሮንቶ ትንሽ ራቅ ይላል እንግዲህ። ካናዳ ማለት በጣም በአለም ትልቋ ሀገር ነች። እንደው አገለጽ ለማድረግ ነው። በቀጥታ ወደ ጥያቄ እገባለሁ። አመሰግናለሁ አቶ መንግስቱ። በቅድሚያ እንደው ከጥያቄያችን በፊት ዊኒፔግ ቀዝቃዛ ሀገር ነው፣ እንዴት ነው አየሩ? አሁን ከሲ ከሱን ጀምር ሰመር ነው። ባለፉት ሶስት አራት ቀናት ይዘንብ ነበር። ከዛ አሁን ደግሞ ሙቀት ነው። አሁን ምድሩ በጣም የምድር ገነት አረንጓዴ ልብስ የተነጠፈ ነው የሚመስለው፣ እና ዊኒፔግ በጣም ደስ የሚል ሀገር የኢትዮጵያውም ኮሚኒቲ በዊኒፔግ የሚኖረው በጣም ደስ የሚል የሚረዳዳ፣ በችግር የሚደርስ የሚተሳሰብ ህዝብ ነው ያለው። የምኖርበት ዋናው ምክንያት ያ ነው። በጣም በጣም ደስ ይላል። እንግዲህ እኔ እንኳን ስራ አየር ስለ ኮሚኒቲም እንደዚህ ደስ የሚል ማስተዋወቅ ስታደርግ በጣም ደስ ይላል። ዊኒፔጎች እንግዲህ ኮንግራቹሌሽን፣ እናንተም እንድትበረቱ እንጋብዛለን። አመሰግናለሁ። ወደ ፕሮግራማችን እንሂድና እንግዲህ ባለፈው ዓመታት በተደጋጋሚ እርዳታዎች በተለይ አንተ ስታደርግ ነበር። ከዚህ በፊትም ከኢክናስ ካናዳ ጋር እርዳታዎች አድርገሃል። አሁንም በማድረግ ላይ ትገኛለህ። እስቲ ምን ይዘህልናል እኛ አሁ እንግዲህ መጀመሪያ እንግዲህ አርገ ስለጋበዝከኝ በጣም አመሰግናለሁ። ሪዲሚንግ ላ ሚኒስትሪ ዳይሬክተር ነኝ እና መስራች ሪዲሚንግ ላ ሚኒስትሪ በካናዳ ውስጥ የቻርተብል ኦርጋናይዜሽን ላይሰንስ አውጥቶ የሚንቀሳቀስ ኦርጋናይዜሽን ነው። ይህ ኦርጋናይዜሽን ከሌሎች ተመሳሳይ ድርጅቶች ጋር አብሮ በጋራ ይሰራል። ከነዛም ውስጥ ኢንተርናሽናል ሆፕ የሚባለው አንዱ ነው። ላለፉት ሃያ አምስት ዓመታት ቮለንተሪ እያረኩ በዚህ ኢንተርናሽናል ሆፕ በሚባለው ድርጅት ጋር ሰራ ነበር። ባለፈው በኮቪዱ ሲዝን እነሱ ቮለንተር የሚያደርግ ሰው ባጡ ጊዜ ለእኔ እድል ሰጥተው እኔ የኮቪዱን ጊዜ ሪስክ ሰበስብ ነበር እቃ ለኢትዮጵያ የሚላክ እና ብዙ ለመስራት እየሞከርን ነው። ወደፊትም ብዙ እንሰራለን ብለን ተስፋ አለን። አመሰግናለሁ። እንደው ትንሽ አቶ መንግስቱ ወደኋላ ልውሰድህና ከዚህ በፊት ከኢክናስ ካናዳ ጋር እቃዎች ልካችኋል እ ስለሱ ትንሽ ለተመልካቾቻችን ንገርልኝ። እሺ፣ በጣም አመሰግናለሁ። ጥሩም ጥያቄ ነው። አንዳንድ ጊዜ የተወሰኑ ሰዎች መስዋዕትነት ይከፍሉና ያልተጠበቁ ሰዎች ባለቤት ለመሆን ይሞክራሉ። ያ ትልቅ ችግር ነው። አሁን ባለው የሀገራችን ጉዳይ ላይ ግን ያኔ ምንድን ነው የተደረገው? ወደኋላ ትንሽ ልውሰድህና እንደው ሜሞሪ እንዲኖረን ብዬ ነው። አገር ቤት ባለው በዚህ ያረጁ ሰዎችን እየሰበሰበ በሚያኖረው ድርጅት ማነበር ስሙ ይሄ መንገድ ላይ ወደቁ ማን መቆዶኒያ መቆዶኒያ መቆዶኒያ ውኒፔግ ውስጥ ገንዘብ እናሰባስባለን ተብሎ ገንዘብ ይሰባሰብ ነበር ገንዘቡ ወደ ሰባ ሰማንያ ሺህ ዶላር ያክል ተዋጣ ሲባል ሰምቻለሁ ያኔ ያንን ገንዘብ ይዘን እንሄዳለን ብሎ ያሉ ወንድሞቻችን ባዶ እጃችሁን ከምትሄዱ፣ በወቅቱ ብዙ የዚህ የኮቪድ ችግር ነበረ። ግሎቭ በጣም ያስፈልጋል፣ ጓንት ያስፈልጋል። እና አንድ ሻንጣ ጓንት እኔ ላገኝ ይችላለሁ ብዬ ወደ አንድ ሚሊዮን የሚሆን ጓንት በእነዚህ ግሩ ሁለቱ ወንድሞቻችን በኩል እንዲላክ አደረኩኝ። እዛ ቮለንቲር የማደርግበት ኢንተርናሽናል ኦፖስ እነዚህ ሰዎች ወደ እኛ ሀገር ይሄዳሉ። እዛ ደግሞ የሚሄዱት የተቸገረ ለመርዳት ነው። ተረዱኝ ያላቸው ወይ ስላቸው እነሱ እንረዳለን አንድ ሻንጣ መስጠት እንችላለን፣ በህጋችን ላይ አለ ብለው አንድ ሻንጣ ሙሉ የሚሆን አንድ ሚሊዮን የእጅ ጓንት ሰጥተው ይዘው ሄዱ። ከዛ በኋላ ኢክናስ ለምን ከእኛ ጋር አትሰራም አሉኝ። እናውም ትራንስፖርት እንረዳለን አሉ። በዛ ምክንያት ኢክናስ ጋራ ትብብር ለመፍጠር ሞከሩ። ነገሩ እንደተጠበቀው ባይሄድም እቃው ግን ኢትዮጵያ ገብቷል። ትልቁ ነገር እቃው ኢትዮጵያ መግባቱ ነው። አሁን ማን አገኘው፣ ማሰርቶ አመጣው የሚለውን እንቶ፣ ግድ የለም ዋናው እቃው ኢትዮጵያ ገብቶ የኢትዮጵያ ተጠቃሚ ሆኗል። እና ያኔ ምንድነው የተደረገው? እኔ የሰበሰብኩትን እቃ ኢክናሶች ክፍያውን ከፍለን እኛ እንወስደዋለን ብለው ከዚህ ወደ ቶሮንቶ ተላከ። ከቶሮንቶ ደግሞ የቶሮንቶ አካባቢ እነ ዶክተር ሙሉ ነገሮችን አቀናጅተው ገንዘብ እንዲሰበሰብ ተደርጎ እቃው ከዊኒፔግ ተጭኖ ከተላከ በኋላ ሶርት አውት ተደርጎ ቶሮንቶ ዌርሃውስ ውስጥ አይቻለው እና በዚህ መልክ ተዘጋጀ። ይሄ ሁሉ ሲሆን ግን እኔ ስም አልነበረም። እዛ ላይ ይነገር የነበረ እኔ የሰጠኋቸው ሰዎች ነበሩ እቃውን እንዳገኙት በራሳቸው ድርጅት እንደሰበሰቡት። በኋላ የሆነ ሰው ሬ ቃ ያንተ መሆኑን እናውቃለን እንዴት ያንተ ስም የለም ብለው ሲሉኝ፣ ደውዬ አንተም ጋር ደውዬ ነበር ትዝ ይለሀል ዶክተር ሙሉ እነ ዶክተር ሙሉን ከዛ በኋላ የኔ መኖር ታወቀ እና ይሄ ችግር በደንብ ስቲል የተቀረፈ አይመስለኝም። ግን ሰዎች ለግል ችግር ወይም ለግል ጥቅማቸው የሚያደርጉት ከሆነም እናዝናለን። ግን ኢትዮጵያ ገብቷል፣ ትልቁ ነገር ያ ነው፣ እሱ ነው ዋና እና የቶሮንቶንም ህዝብ ዶክተር ሙሉንም ከልብ አመሰግናለሁ። በእውነት ያኔ ላደረጉት ጥረት የኔንም ድካም አንደርስታንድ አድርገው የእኔ ስም እንዲጠቃለል በማድረጋቸው በጣም እኮራለሁ። በጣም ትልቅ ስራ ነው የተሰራ። አመሰግናለሁ። በነገራችን ላይ ቶሮንቶ ሀሚልተን ቻፕተር በአሁኑ ሰዓትም በመንቀሳቀስ ላይ ይገኛል። ይህንን በእርግጠኝነት መናገር እፈልጋለሁ። ኢትዮጵያ ውስጥ በተለያዩ ከተሞች የተቸገሩትን ቶሮንቶ ሀሚልተን ቻፕተር እየረዳ ይገኛል። አሁንም የመርከብ ጉዞ አድርጓል። ጁላይ 26 እንዳትቀሩ። በተለይ ቶሮንቶና አካባቢ ያላችሁ ትኬ ገሳችሁ፣ ተዝናንታችሁ፣ ወገናችሁን እርዱ ነው የምንለው። ማስታወቂያዎችን በተከታታይ እንለቃለን። ወደ አቶ መንግስቱ ክንዴ ልመለስና እንግዲህ ሰሞኑን ደግሞ አንድ እቃዎች ወደ ኢትዮጵያ በመላክ ላይ ትገኛለ። ዋናው በሱ ጉዳይ ላይ እንድንነጋገር ነው። እስቲ ስለ እቃውና ስለ ሁኔታው ለተመልካቾቻችን ገለጽልኝ። እሺ በጣም አመሰግናለሁ ብርሃን ቲቪ። እና ምንድን ነው የሆነው፣ ከአሁን በፊት እንልካቸው የነበሩ እቃዎች አንዳንዶቹ ኤክስፋይርድ ያደረጉ አንዳንዶቹ ደግሞ ኤክስፋይርድ ሊያደርጉ ጥቂት ጊዜያት የቀራቸው እቃዎች ነበሩ፣ ከአሁን በፊት የሚላኩት። ምክንያቱም ትራኩን አንድ ትሬለር ሙሉ እቃ ለመላክ ሲባል ማለት ነው። እኔ በዚህኛው አሁን በሰበሰብነው እቃ ምንድን ነው ያረኩት፣ ካለፈው ልምድ በመነሳት መጀመሪያ እቃው ወደሚላክለት የአፋር ክልል ምን ቢመጣ ለእናንተ ይጠቅማል ለእናንተ ይጠቅመናል ያላችሁትን እቃ ዝርዝር ብትልኩልኝ፣ እዚህ ለምልከው እቃ ይረዳናል ብዬ በጠየኩት መሰረት ወደ ሰባ አምስት እና ሰማንያ የሚሆን ዝርዝር ያለው በቋሚነት ቢያንስ ከአምስት እስከ አስር ዓመት ሊረዳ የሚችል እቃ ይሆናል፣ በትልኩልን ይሄንን ኤክስፓይርድ የሚያደርግ እና በቀላሉ ዋጋ የሚሸጡ እቃዎች ባይመጡ ይሻላል። እኛ ሀገር ሙቀት ስለሆነ ከተወሰነ ጊዜ በኋላ ግሎብን ቢላክ ባንዴጅን ቢላክ ይበላሻል፣ ሙቀት ስለሆነ። ስለዚህ በቋሚነት የምንጠቀምባቸው እነዚህ እቃዎች ናቸው ብለው ዝርዝር ላኩ። አሁን የጫነው እቃ እነሱ በጠየቁን መሰረት የተጫነ እቃ ነው። አላቂ እቃ አይደለም። የላክ ነው ቋሚ እቃዎች ነው። ቢያንስ ከአምስት እስከ አስር ዓመት ይረዳል ወይም ደግሞ ያገለግላል ብለን ያሰብነው ማለት ነው። ለምን ወደ ኦሮሚያ ክልል፣ ወደ አፋር፣ ሌሎች ክልሎች፣ አማራ ክልል ለምን አልተ ለምንድን ነው በቀጥታ ወደ አፋር ያልከው? ወደ ቀጥታ ወደ አፋር ውስጥ ነው የገባው ወንድሜ ይሄ ይሄ ትልቅ ጥያቄ ነው ይሄ መሰረታዊ ጥያቄ ነው እኔ በህይወቴ አገር ቤትም ሆኜ በስራ አካባቢ ከዛም ከወጣሁ በኋላ አፋራዊ የሆነ ሰው በህይወቴ አይቻላክም አንድም ጓደኛ ወይም የማውቀው አፋራዊ ሰው የለም ግን ምንድን ነው የሆነው ባለፈው በትግራይና በሴንትራል ገቨርመንቱ መካከል በተደረገው ጦርነት የትግራዩ ግሩፕ ወደ አፋር ክልል ገብቶ አፋሮችን ለምን ገንዘብ ከፍለናችሁ፣ አርባ ሁለት ቢሊዮን ብር ነው የተባለው፣ ያኔ ሲባል የሰማሁት ያተገንትን ቁጥሩ ትክክልም ሊሆንም ላይሆንም ይችላል። እንግዲህ ያው እንደማንኛውም ሰው በሶሻል ሚዲያ ነው የምሰማው። እና ነው ነው ነው እኛ ኢትዮጵያን እኛ አይደለንም፣ ግመላችን ባንዲራዋን ያውቃል። እኛ ኢትዮጵያን አንክድም፣ ይሄንንም አናደርግም ብለው አሉ የሚለውን ስሰማ እኔ ልቤን የሞቀው ኢትዮጵያ ብኖር ኖሮ ሄጄ አጠገባቸው አብሬያቸው በታግይ በሞት ደስታውን አልችለውም ነበር እና ከነዚህ ሰዎች ጋር እንድቀናጅ ያደረገኝ ይህ ድርጊትና አባባል ነው። እና በዚህ ምክንያት ነው አፋር ጋር ቁርኝት ያደረኩትና አፋርን ለመርዳት ቃል የገባሁት ብላ ራሴ ማለት ነው። በጣም በጣም ደስ የሚል ነው። እንግዲህ ተመልካቾቻችን፣ እየተወያየን ያለ ነው ከአቶ መንግስቱ ክንዴ ጋ ነው ከዊኒፔግ ካናዳ። እንግዲህ ተመልካቾቻችን እንደምትመለከቱት ረዥም አለ ቆይታ ስለሆነ በክፍል አንድ እና በክፍል ሁለት ከፍለነዋል። ክፍል አንድ ፕሮግራምን በዚሁ እናጠናቅቃለን። በክፍል ሁለት ፕሮግራም እስክነገና ይጠናስተልኝ ሰላም ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ እጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተ ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ በሁለተኛ ደረጃ፣ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ እጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።